አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይን ያለው ደህና ነኝ። አልሐምዱሊላ በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንግዲህ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ። ኢድ ሙባረክ ብያለው። እንግዲህ ኢድን ዛሬ ደግሞ እንግዲህ ትንሽ የቻልኩትን ያህል ቀርጭ የቻልኩትን ያህል ለእናንተ ለማቅረብ ሞክር ያለው። ሁላችሁ በያላችሁበት እንግዲህ መልካም በዓል ይሁንላችሁ። እንግዲህ የበዓል ሽር ጉድን በትንሹ ምን እንደሚመስል ለእናንተ ለማሳየት ያክል ነው። በዓልን ሽር ጉድ ስንል ድካሙ ምኑ ያለ ነው። በሀገር ቤት እንግዲህ ብዙ ይደከማል። አልሐምዱሊላ ብቻ እና እንግዲህ እኔም በእንግዲህ ለመጀመሪያ ጊዜ ያው በሀገሬ ኤድን እንደዚህ በሰፊው ማለት ነው፣ ከቤተሰብ ጋር እንደዚህ ስራው ላይም ተሳትፌ ምናምን ሳከብር አልሐምዱሊላ ነበር። እና ጥሩ ጊዜም ነበረ። በአልን እንግዲህ በዚህ መልኩ ሽርጉድ ስንል ነበረ። ያው የቻልኩትን ያል እንግዲህ ያው ለማሳየት ነው፣ ወይም ደግሞ ልጋብዛችሁ ነው። በሰው ሀገር ላላችሁ በሙሉ እንግዲህ ትዝታው፣ ናፍቆቱ የሀገር ቤት እንደዚህ ጭሳጭሱ፣ ድባቡ፣ ምኑ ደስ ይላል። እና በሰው ሀገር ስንሆን እንደዚህ አይነት ነገሮች ይናፍቁናል። ብቻ አልሐምድሊላ እንግዲህ አላ ደግሞ ሁላችሁንም ለሀገራችሁ ያብቃችሁና እንደዚህ ገብታችሁ ከቤተሰብ ጋር በሀገራችሁ የምታከብሩ እንደዚህ ሽር ጉድ የምትሉ ፋ የምትሉ ያድርጋችሁ። እንግዲህ እኔም ደግሞ ሽር ጉድ ልበል እስቲ ላግዛቸው ብዬ ቤተሰብ ጋር እንግዲህ ያው በጣም ምት ስንል ነበረ፣ ስንዘገጃጅ ነበረ። ግን ለመቅረጽ እራሱ የሚገርማችሁ ነገር አይመችም ግን ያው እንደምንም የተወሰነ እንግዲህ ምክንያቱም ወይ ካሜራ ማን የለንም፣ ራሳችን በአንድ እጅ እየቀረጽን በአንድ እንጂ ደግሞ ስራውንም እየሰራን ነበረ እላችኋለሁ። እዚህ ጋር እንግዲህ ያው ዶሮ ምናምን ለስራ ብዬ ላግዛችሁ ብዬ እናቴ እንደዚህ በዚህ መልኩ በዓልን እንትን ስንል ነበረ ማለት ነው፣ ሽር ጉድ ስንል ነበር። እዚህ ጋር ደግሞ በመሀል በነገራችን ላይ ኩኪስም እናዘጋጅ ብለን ኩኪስ ስራ ላይም ስንቆይ ነበር ወይም ደግሞ ስንሰራ ነበረ። እዚህ ጋር እንግዲህ ሹር ጉዱ ይሄን ይመስላል። ኩኪሳችንም ያው ለበዓል እንግዲህ የሚያስፈልጉ ነገሮች በቻልናቅም ቅም ያው አልሐምዱሊላ አድርገናል። ኩኪሳችን አዘጋጅተናል። ከዛን ደግሞ በቃ ያው ለበዓልም ያው በደንብ እንትን ብሏል ማለት ነው። እዚህ ጋር ያው እንዳያችሁት በመሃል ደግሞ ያው ኩኪሱ የሚቀመስ ሻይን ጠጣ እስቲ ብለን ደግሞ ሻያችን አፍልተን ስንጠጣ ነበረ። እንጠጣ፣ ጠጡ፣ ሁላችሁም ተጋብዛችኋል። ኩኪሱንም ብሉ፣ ቅመሱ። እና በመሀል ነበረ አጋጣሚ እንትን ያለው ከዛ ዶሮ ስራው እንደቀጠለ ነው እንግዲህ ዶሮቱ ታርዳለች። ቅድም አይታችሁ ነበር ዶሮ፣ ሁለት ዶሮ ነው በነገራችን ላይ የታረደ። እንግዲህ እዚህ ጋር ዶሮቱ ልትበለት ነው ወይም ደግሞ እየተበለተች ነው ይባላል እና ውሃው ሲያቃጥል በነገራችን ላይ እዛ እናቴ የተዘጋጀ ዶሮ ለምደን እዚህ ዊ መለብለቡ ዊ እናቴ ድካሙ፣ ብቻ አልሐምዱሊላህ ደስ ይላል። ደግሞ ግን ወይ ላይ ደስ ይላል። እንደዚህም ትስል በጣም ነው ደስ የሚለው። ድካም ቢኖረውም አሪፍ ነበር። ጥሩ ጊዜ ማሳልፈናል እንግዲህ እና ዶሮይቱን እንግዲህ እንደዚህ ቆዳዋን ልጠናት ከዛን እዚህ ጋ ደግሞ የተለበለበች ነው ማለት ነው የቆዳውን እንትኑን ላው ላይ ያሉ ጸጉር ምናምንት ለማለት ልብልብ እያደረግን እንገኛለን እና ብቻ ከዛ በኋላ ተበላልተው። በነገራችን ላይ ያው ይኸው ካሜራ ማን ስለሌለኝ ካሜራ የሚቀልጽልኝ ምናምን ስለሌለ ባንዲጄ እያሳዩ ባንዲጄ ስልኬን ይዤ ነው እየሰራው ማለት ነው። እና ከተበላለተ በኋላ ነው ሁለቱም ዶሮዎች ናቸው በነገራችን ላይ እና በዚህ መልኩ ዶሮ ተበላልታ ተጣጥባ ምናምን ፏ ብላለች። ዶሮ በነገራችን ላይ እንትን ነች፣ አድካሚ ነች ስትሰራ ማለት ነው። አድካሚ ነች፣ ጊዜ ይፈልጋል፣ በደንብ መሰራት ይፈልጋል። እዚህ ጋር ደግሞ ገብታል፣ በነገራችን ላይ እዚህ ጋር ማለት ነው። ሁለት ዶሮ ስለሆነ አንዳንድ ነው፣ በሁለት ድስት ነው የተሰራ ማለት ነው። ተቀንሶ ነው ይሄ ግማሹ ነው ማለት ነው። የቅድም ሁለት ዶሮ እንደትቺ ብቻ ሆነች እንዳትሉ ተቀንሶ ሆኖ እና ደግሞ ቅባት የበዛ ነገር እንደዚህ በጣም በርበሬ የበዛ ነገር ስለማልወድ በዚህ መልኩ ነው የሰራሁት። እኔ ነኝ የሰራሁት በነገራችን ላይ እና ቅባት እንግዲህ እንደውም እንትን እያለ ነው፣ ግን እኔ እንደዚህ በጣም ቅባት የበዛበት ነገር አልወድም እላቸዋለሁ። እና በዚህ መልኩ ዶሯችን ተሰርቶ አውቅቷል። እዚህ ጋር ደግሞ መስጊድ እየሄድን ኢድ ለመስገድ እንግዲህ ወደ መስጊድ ወይም ደግሞ ኢድ የሚሰገድበት ቦታ ለመሄድ ጉዞ ላይንን ነን፣ ከእህቶቼ ማለት ነው። እነዚህ ጭቶች እህቶቼ ናቸው አላቸዋለው። እንግዲህ በጣም ደስ ይል ነበር፣ በነገራችን ላይ እውነት ደስ ብሎኝ ነው ኢድን ያሳለፍኩት። አልহামዱሊላ ብቻ አሪፍ ነበረ ጥሩ ነበረ ላቹ ያለው ሁላችሁንም እንግዲህ አላ በሰላም በጤና ላገራችሁ ያብቃችሁና እንደዚህ ባገራችሁ መታችሁ የምታሳልፉ ያድርጋችሁ ምክንያቱም ስደት ላይ ብዙ ነገር ያጋጥማል ብዙ ነገር አለ ወጥቶ መቅረት አለ በሰላም ወጥቶ መግባት ትልቅ ነገር ነውእና እናንተንም እንግዲህ በሰላም ላገራችሁ አብቅቷችሁ መታችሁ እንደዚህ በሰላም ለሀገራችሁ በታችሁ የምታሳልፉ ያድርጋችሁ። ከቤተሰብ ጋር መደሰትን የመሰለ ነገር የለም። በነገራችን ላይ የምር በሀገራችሁ ናችሁ ከቤተሰብ ጋር ምናምን እጅግ በጣም ነው ደስ የሚላችሁ ነገር ማለት ነው። እንግዲህ አሪፍ። ከዛ ነበረ ሴቶች ፓርቲ ነው በዛ በኩል ነው። እና እንግዲህ አላ ደግሞ በቀጣው በሰላም በጤና አድርሶን የምናከብር ያድርገን እላችኋለው። እንግዲህ ተስፋ አደርጋለው በተቻለ መጠን የኤድን ፕሮግራም ትንሽም ብትሆን በተቻለ አቅም ያው ለእናንተ ለመጋበዝ ለማቅረብ ያክል ነው። እንደምትወዱ ተስፋ አድርጋለሁ። ሁላችሁም መልካም በዓል ይሁን፣ እናሻላን አደረሳችሁ። በድጋሚ እንግዲህ ለቀጣውም ደግሞ በሰላም በጤና ያደርሰን እላችኋለሁ። እንግዲህ ቪዲዮችንም ላይክ፣ ሼር አድርጎ አዲስ ቆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ ሆኑ። እንግዲህ ወደ ሱ ዚጋ ሴቶች አሉ ጀመር ስለሆነ ዚጋ ሴቶች አሉ የተሰጠበት ቪዲዮ መቅረጽ እንደት ሆነ ብታይ ወጣ። አንዳንዱ ፊት ለፊታቸው ቁጭ አድርጎ እንትን የምልህ ቴኒ ግን እንደዚያ አላረጉም። ያው ሰው ላቱ ብቻ ይሄን ጥሩ ነበረ ይመስላል። እንግዲህ መልቀም በዓል፣ ይሄን ሆን በድጋሚ ብረፍድም ማለት ነው ተቀርጾ ኢዲት አድርጎ ለመልቀቅ ምናምን ስላልተመቸኝ ነው ዛሬ እንትን ያልኩት። ለማንኛውም እንግዲህ ቢረፍድም ይህን ይመስላል። ሁላችሁም በያላችሁበት ሰላማችሁ ይብዛላችሁ። አላህ ሀገራችን ሰላም ያድርግልን። ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ሰላማችሁ ይብዛ። መጨረሻ ላይ ይኸው ምግቡ እንግዲህ ይህን መስሎ ቀርቧል። ለማንኛውም ብሉልኝ፣ ጠጡልኝ። በነገራችን ሁሉም እንትን አላለም። ያው ቀንጨብ ቀንጨብ ተደርጎ ነው እና ብቻ እንግዲህ ይሄን ይመስላል። ለማንኛውም መልካም በዓል ሁላችሁም ብያለው። በቀጣይ ቪዲዮ በሌላ ቪዲዮ እስከምመጣላችሁ ባይ ባይ።